እኔ እንግሊዘኛ አልችልም፣ ግን ታክሲ ካምፓኒ ላይ ተቀጥሬ እንዴት መስራት እችላለሁ? እያሉ ብዙ ሰዎች እየጠየቁ ነው ያሉት። በተደጋጋሚ የምጠየቀው ጥያቄ ነው። ለዚህ መልስ ዛሬ ይዤላቸው መጥቻለሁ። አንድ ኢትዮጵያዊ ዱባይ ላይ ዱባይ ላይ ታክሲ ካምፓኒ ለመቀጠር ግዴታ ቤዚክ መሰረታዊ እንግሊዘኞችን ማወቅ አለበት። መሰረታዊ ለምሳሌ አሁን እዚህ ጋር እንደምታዩት ከፊት ለፊት ያለው ይሄ የምታዩታ የሻርጃ ታክሲ ካምፓኒ ነው። ሻርጃ ታክሲ ካምፓኒ ላይ ለመቀጠር ቤዚክ እንግሊዝኛ ያስፈልጋችኋል። ጥያቄዎች ራሱን ማለፍ አለባችሁ። ያን ጥያቄ ካላለፋችሁ ታክሲ ካምፓኒ ላይ አትቀጠሩም። አሁን ሻርጃ፣ አጅማን ሲሆን እንደ ዱባይ ከባድ አይደለም። ከባድ አይደለም ማለት ጥያቄዎችም የተለያዩ ነገሮች አሁን ዱባይ ላይ ሲሆን ደግሞ የአርቲኤ አርቲኤ ፈተናዎች አሉ። እነዛን ፈተናዎች ማለፍ ግድ ይላቸዋል። ያን ካለፋችሁ ነው ታክሲ ካምፓኒ ላይ የምትቀጠሩት፣ ላይሰንስ ራሱ ማውጣት የምትችሉት ማለት ነው እና ሁላችሁ ማወቅ ያለባችሁ ነገር ታክሲ ካምፓኒ ለመቀጠር እንግሊዝኛ ማወቅ ያለባችሁ ማንበብ መጻፍ ግድ ይላችኋል። ከሰዎች ጋር መግባባት ይችላላችሁ ማለት ነው። ያን ካልቻላችሁ በፍጹም ታክሲ ካምፓኒ ላይ መቀጠር አችሁ። ግን እንደ ቲፕ ልንገራችሁ። አሁን ብዙ ሰዎች አሁን እንደ ሻርጃ አጂማ እንደዚህ ታክሲ ካምፓኒዎች ላይ ሄደው አፕላይ ያደርጋሉ። አፕላይ የሚያደርጉት ምንድን ነው? ቀላል ስለሚሆንላቸው ነው። ቀላል ይሆናል፣ ምክንያቱም ጥያቄው እንደዚህ ከባድ አይደለም። እንደ ዱባይ ሪስክ ያለው አይደለም። እንደ ዱባይ እና እንደ አቡዳቤ ከባድ አይደለም እና ዱባይ ላይ ለመስራት የምትፈልጉ ከሆነ ቤዚክ እንግሊዘኛ ነው ማወቅ አለባችሁ። የተጻፈውን ራሱ ማንበብ አለባችሁ። ያንን ከቻላችሁ ዱባይ ታክሲ ካምፓኒ ላይ መቀጠር ትችላላችሁ። ዱባይ ደግሞ በጣም አሪፍ ነው፣ የቢዝነስ ቦታ ነው። ጎበዝ ጠንክሮ ለሰራ ሰው ዱባይ በጣም መለውጥ የሚቻልበት ቦታ ነው፣ መለውጥ የሚቻልበት ነው። መለወጥም ትችላላችሁ። ብዙ ኢትዮጵያኖች፣ የተለያዩ አገር ሰዎች ደግሞ እየሰሩ እየተለወጡ ነው። ዱባይ ላይ አጂማን ሻርጃ ላይ ደግሞ ብዙ ከስተመር የለም። ከስተመር ስለሌለ ቢዝነስ አይገኝም። ዱባይ ላይ ግን የቢዝነስ ቦታ ነው። የተለያዩ አገር ሰዎች ለመዝናናት ለስራ ስለሚመጡ ከስተመሮችን ማግኘት ትችላላችሁ ዱባይ ላይ እና ዱባይ ላይ በወር ውስጥ ከአራት ሺህ እስከ አምስት ሺህ ድርሃም ማግኘት ትችላላችሁ። እሱም ወጥራችሁ አስራ ሁለት ሰዓቱ ከሰራችሁ ነው። አወጥራችሁ አሁን ብዙ ካምፓኒዎች ታርጌት አለ። ለምሳሌ አምስት መቶ ድርሃም በቀን እስካስገባችሁ የናንተ ገቢያችሁ በቃ ቤስት ይሆናል። አሁን ለምሳሌ ሀያ አምስት ፐርሰንት አለ፣ ሰላሳ አምስት ፐርሰንት አለ እያለ ነው የሚሄደው የእናንተ ኢንካማቸውን ማለት ነው። ለምሳሌ 35 ፐርሰንት የሚባለውን መቶ ድራም ብታስገቡ 35 ፐርሰንት የናንተ ነው። አንዳንድ ካምፓኒ ደግሞ መቶ ድራም ታስገቡና 25 የናንተ ነው ማለት ነው። እና በቀን ውስጥ ለምሳሌ ከመቶ ድርሃም 25 ድራም ብታገኙ 25 ድራም በ500 ብታባዙት ብዙ ገንዘቦችን ማግኘት ትችላላችሁ ማለት ነው። ለጥያቄያችሁ የተመለሰ ተመልሷል ብዬ አስባለሁ። ይህ ቪዲዮ ከቻላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ አቢ ሚዲያ